አሰላሙ አሌይኩም ወረህመቱላሂ ተዓላ ወበረካቱ፣ እንዴት ናችሁ? ልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ አልሐምዱሊላህ ደህና ነኝ ውድ ቤተሰቦቼ። እንግዲህ ዛሬ በአዲስ ቪዲዮ በአዲስ እቃ ተመልሽ ያለው እዚሁ አዲስ አበባ ወደ አየር ጤና አካባቢ ነው የታዘዝነው ማለት ነው ውድ ቤተሰቦቼ። ቤቷ ድረስ ፈርሽን አድርሰን መተላል ማለት ነው ውድ ቤተሰቦቼ። ዛሬ ታችን ያዘችን እቃ ፍላት ፍላት ኖርማል ፍላት ቢሆንም በጣም ግን ያው የሚያማምሩ እቃዎች ናቸው። እህታችን ያዘችን ቤቷ አስገብተን ፈርሸን መጥተናል ማለት ነው ውድ ቤተሰቦቼ። ውድ ቤተሰቦች እናንተን በያላችሁበት እንግዲህ አላህ ሰላሙንም ደህንነቱንም ይጠብቃችሁ እያልኩኝ ማዘዝ ከፈለጋችሁ እንደ እህታችን አይነት የሚገራርሙ እንዳልኳችሁ እቃዎቹ ቀለል አድርገን ነበር ያው ሶስት በአራት ነበር ክላሷ ጠባብ አድርገን ነበር፣ ለጠባብ ቤት የሚሆን ነበር እቃዎቹ። ያዘችን ሶፋና፣ ጠረጴዛ፣ አልጋ፣ ቁም ሳጥን እንዲሁም ኪችን ካቢኔት፣ ሲቀጥል ደግሞ ኮርነር ቡፌም አለ። የእህታችንን ያዘችን ሙሉ የቤት ጫማ ሳይቀር መደርደሪያ፣ ማለት ነው ውድ ቤተሰቦቼ እንግዲህ ሁሉንም አሳየቻችኋለሁ። የእቃችንን ጥራት እናንተም ትመሰክራላችሁ ማለት ነው። ዛሬ ጭነን፣ አድርሰን፣ ፈርሸን ፏ አድርገን ያለውን በጠቅላላ እንደቀረስኩት ታይቷላችሁ ማለት ነው። ውድ ቤተሰቦቼ የትም እንዳትሄዱ። አዲስ ከሆናችሁ እንኳን በሰላም መጣችሁ። አንድ ትዩብ የማታውቁት ካላችሁ ብዙ የቢዝነስ ዘርፎች የምንሰራበት የፈርኒቸር እቃ እንዲሁም አረቢያን መጅሊሶች ሶፋ የምንሰራበት አጠቃላይ የምንሰራበት ቻናል ነው፣ የቢዝነስ ቻናል ነው። እንኳን በሰላም መጣችሁልን። እኛንም ማግኘት ከፈለጋችሁ ማለት ነው ውድ ቤተሰቦቼ ከታች ላይ በምናስቀምጠው ስልቁጥር እሱን ተጠቅማችሁ ኢሞ፣ እንዲሁም ቴሌግራም፣ ዋትሳፕ እያችሁ ማዘዝ ትችላችሁ ማለት ነው። እንግዲህ ውድ ቤተሰቦቼ እስከ ቪዲዮ ፍጻሜ በየትኛውም በየትኛው የዓለም ክፍል ላይ ሆናችሁ አጠቃላይ እቃዎችን በኦንላይን አዘውን የምትፈልጉበት ቦታ በታማኝነትና በጥራት ከደጅዎ እናደርሳለን። ለብዙ ሰዎችም ማድረሰን ብዙዎችን አስደስተናል። ማመና ኦንላይን ማርኬት ጋር ሲመጡ ምንም አያጡ። ለቤቶ ዘመናዊ የፈርኒቸር እቃዎች ቢሉ አልጋ፣ ቁምሳጥን፣ ቡፌ፣ ኪችን ካቢኔት፣ ሶፋ፣ ምቾቱን የጠበቀ አረቢያ መጅሊስ፣ አጠቃላይ የፈርኒቸር እቃዎችን ሰርተን ለቤተ ሰቦ እናስረክብልዎታለን። ምን ይሄ ብቻ፣ የኤሌክትሪክ ምርቶች፣ ስማርት ቲቪዎች፣ ፍሪጆች፣ ላውንደሪዎች፣ ኦቨኖች በፍለ የፈለጉት ብራንድ ከኛ ጋር ያገኛሉ። ሌላ ምን ጨምርለዎት? የቤት ግንባታ እቃዎች ሲሚንቶዎች፣ ብረት እንዲሁም ቆርቆሮ፣ አጠቃላይ የሚፈልጉትን እቃዎች እናቀርባለን። አድራሻ ቁጥር 1 አዲስ አበባ አያት ኤምሲ፣ ቁጥር 2 ኮምቦልቻ 05 ቀበሌ፣ ቁጥር 3 ከሚሴ ወራ ፍራሽን መስ